ዛሬ ያመጣሁላችሁ ሰና መኪ የምትባለዋ ዛፍ ናት ማለት ነው። ይሄ ሰና መኪ የምንለው ብዙ ጊዜ ሰና በመባል ይታወቃል፣ ወይ ደግሞ ሳይንቲፊክ ኔሞ ኢዩፎርቢያ ይባላል። የተለያዩ ዝርያዎች አሉት። በሀገራችን ወደ አፋር አካባቢ በከፍተኛ ደረጃ ይበቅላል። ሰና መኪ የሚትለዋ ስም የተሰጠበት ምክንያት ግን ረሱላችን ላት ወሰላም ይችን በመድኃኒትነት እችን ቅጠል ይጠቀሟት ነበረ። ሰሓባዎች ወደ ኢትዮጵያ ወይ ደግሞ ወደ ሀበሻ በተሰደዱበት ጊዜ እችን ዛፍ ያገኟታል ከነ ቅጠላዋ። ስለዚህ ለመድኒትነት እንደምጠቅማቸው ስለሚያውቁ መንገድ ላይ ሲያዩት ሰና መኪ ብለው ጠሯት። እቺስ መካ ላይ የምናውቃት ሰናናት ብለው ስያሜ ሰጧት ማለት ነው። ስለዚህ ኢንሻ አላህ ሰና መኪ እያልን ነው እኛም የምንጠቀመው ማለት ነው። ስሟን ሰነ መኪያ እንጠራታለን። ጠይብ፣ እንግዲህ ረሱላችን ለ ሰላት ወሰላም አስማ ቢንቲ ዑመይስ ጋር የሄዱና ምን ይሏታል፣ ቢማዳ ተስተምሽ ይላታል ህወድ በሽታ ያለባቸው ሰዎችን በምንድን ነው የምታክሚያቸው? የህክምና አገልግሎት ስለምትሰጥ ይህን ጥያቄ ይጠይቋታል። ቃለት ቢሽብሩም አለቻቸው። ሽብሩም የሚባል ሀሩን ጃር ይሄማ በጣም የሚያቃጥልና መራራ ነው አሏት። ከዛ ሱም ማስተምሺ ቢሰና አሏት ብላ መለሰችላቸው። ሰና እጠቀማለሁ ከዛ በኋላ ሲሏት ረሱላቸው ስ ላ ሰለም ለው ካነ ሸይኡን የሽፊ ሚናል ሞቲ ለካነ ሰና ሞትን ማዳን የሚችል ነገር ቢኖር ኑሮ ሰና ነበር ሊሆን የሚችለው ብለው ረሱ ላ ሰለም በከፍተኛ ደረጃ ማረጋገጫ ሰጥተውታል ማለት ነው። እንግዲህ ሰነ መኪን ረሱል ላ ሰለም ሞት መዳን ቢችል ኖሮ ሊያድን የሚችለው ሰነመኪ የምትባለዋ ቅጠል ናት። ይቺ ቅጠል በውስጧ እንግዲህ ስሮች አሏት። ስሮቿ በጣም ከፍተኛ የሆነ መድኃኒትነት አላቸው። ግንድ አለው፣ ቅጠል አለው፣ እንደዚህም ደግሞ ፍሬውን የያዘው ቅርፊት አለ። እነዚህም በአጠቃላይ አብሮ መጠቀም ይቻላል። ብዙ ጊዜ አንዳንድ ጥናቶች ሲናገሩ አበባማ የሆነ ፓርት አለው። ያንን አበባ የሚያጠቡ ሰዎች ቢጠቀሙት ጡታቸው በጣም በከፍተኛ ደረጃ ጡት ወተት እንዲኖረው ያደርጋል ይላሉ። ግን በአጠቃላይ ኢንሻአላህ አሁን እኛ የምንወያየው ቅጠሉንና ቅርፊቱን፣ የፍሬው ቅርፊት ጠቅላላ በአንድ ላይ ተፈጭቶ በዱቄት መልኩ ብንጠቀመው ለጤና ጠቃሚ እንደሚሆን ማየት ይቻላል ማለት ነው። እንግዲህ ረሱላችን ሰላም ላት እንደተናገሩት ከሞት በስተቀር ሊያድን የሚችል ትልቅ ጠቀሜታ ያለው ዛፍ ነው። በተለይ በተለይ ሆዳችን ላይ ያሉ ነገሮችን የማስወገድ አቅም አለው። ሌግቲቭ የምንለው የማስቀመጥ ባህሪ ያለው ነገር ሰና መኪ፣ እንግዲህ ለረዥም ጊዜ በአረቡ ዓለም ለጤና ሕክምና ወይ ደግሞ ማንኛውም በሽታዎች ለማከም አገልግሎት ላይ ሲውል ቆይቷል። በተለይ በተለይ ኮንስቲፔሽን የምንለው የድርቀት በሽታ እንዲሁም ሆሞሮይድስን ወይ ደግሞ የፊንጢጣ ላይ የሚወጣ ኪንታሮትን ለማስወገድ ይጠቀሙበታል ማለት ነው። ሌሎች ጥቅሞች አሉት። ቢጫና ጥቁር ባይሎች ወይ ደግሞ ሀመቶችን ከአንጀታችን ውስጥ እንዲወገድ ያደርጋል። እንደዚህም ደግሞ ልባችንን በጣም ጠንካራ ስለሚያደርገው የልብ በሽታን ይከላከልልናል ማለት ነው። ሌላ ብላክ ጆዋንዲስ የምንለው የጥቁር ጆዋንዲስ የምንለው በሽታ ያስወግድናል። ሄፐታይተስ የምንለው በሽታ ያስወግድናል። ሄርፐስ ሲምፕሌክስ እንደዚህም ደግሞ ክራኪንግ ኦፍ ዘስኪን የቆዳ መሰንጣጠቅ እንዳይኖር ያደርጋል። ስለዚህ ለቆዳችን ትልቅ ጥቅም አለው ማለት ነው። ማይግሬን በከፊል ራስ ምታት የሚይዛቸው ሰዎች ይህንን ነገር መጠቀም አለባቸው። ሄርሎስ ጸጉራቸው በከፍተኛ ደረጃ የሚረግፍ ሰዎች እንደዚህም ደግሞ ጸጉራቸው ላይ አንዳንድ ተባዮች ያለባቸው ሰዎች ቆዳችን ላይ የሚወጡ አንዳንድ እንደ ቡጉንጅ የመሳሰሉ ነገሮችን ያስወግዳል ማለት ነው። እንደዚሁም በተጨማሪ አንዳንድ ሰዎች ሰውነታቸው እጅግ በጣም ያሳክካቸዋል። ማታ ማታ ሊተኙ ሲሉ በከፍተኛ ደረጃ ሰውነታቸው ያሳክካቸዋል። ጀርባቸው አካባቢ፣ እግራቸው አካባቢ የማሳከክ ችግር ያለባቸው ሰዎች ይህንን ሰና መኪን መጠቀም አለባቸው ማለት ነው። ሌላ ሆዳችን ውስጥ የሚፈጠሩ ትላትሎችን ያስወግድልናል ማለት ነው። ሌላ ኤፒሌፕሲ የምንለው የሚጥል በሽታ ያለባቸው ከልጅነታቸው የሚጀምራቸው አለ፣ ወይ ደግሞ አንዳንድ ኤፒሌፕሲ ሲዠር ያለባቸው ሰዎች አሉ። በአደጋ ምክንያት ሊሆን ይችላል። በተለያየ ምክንያት የሚፈጠሩ የኤፒሌፕሲ በሽታን ለማስወገድ ሰና መኪን መጠቀም አለብን ማለት ነው። ሌላ የጡንቻችን ቴንሽን መወጠር እንደዚህም ደግሞ ሪላክስ ለማድረግ ሰነ መኪን መጠቀም መቻል አለብን። በተለይ በተለይ ረመን ከመግባቱ በፊት አንድ ሳምንት ቀደም ብለን ሰነ መኪን ብንጠቀምና ሰውነታችን ውስጥ ያለውን ነገር ብናስወግድ ለረመን በጣም ጥሩ ጥንካሬና ነሻጥ እንዲኖረን ያደርጋል። ስለዚህ ሰውነታችን ላይ ያለው የመዳከም ስሜት፣ እንደዚህም ደግሞ የድብርት ስሜትን ለማስወገድ ሰነ መኪን እጅግ በጣም ጠቀሜታ አለው። በምን መልኩ ነው ጠቀም ምንችለው? እንግዲህ 15 ግራም የሚሆነውን በአንድ ሌትር ውሃ ማፍላት፣ ካፈላን በኋላ አሳድሮ ማጥለል፣ ቀዝቅዙ ያደረውን ካጠለልን በኋላ በባዶ ሆድ አንድ ሌትሩን ሙሉ መጠጣት። ከስድስት ሰዓት ወይ ደግሞ ከሰባት ሰዓት በኋላ ቀለል ያለ ምግብ ብንመገብ በሰውነታችን ውስጥ ያለውን ነገር በማስቀመጥ መልኩ ያስወግድልናል ማለት ነው። እንግዲህ ይሄ ሰናምኪ የምንለው ምንድን ነው የሚሰራው በሆዳችን ውስጥ ከተቀመጠ በኋላ አብሮ የጠጣ ነው ውሃ ጋር በጨጓራችን በከፍተኛ ወይ ደግሞ ለብዙ ሰዓት ይቆያል። ከፀጉራችን ጀምሮ እስከ ጥፍራችን ያለውን ቆሻሻ፣ ሀዛርዴት ሴብስታንስ የምንላቸው ነገሮችን ለቅሞ በማውጣት ልክ እንደ ኮምፒውተር ስካን ያደርጋል ይላሉ አንዳንድ ተመራማሪዎች። ስካን አድርጎ ሆዳችን ላይ በማንጣለል በማስቀመጥ መልኩ በዲያሪያ መልኩ ከሰውነታችን እንዲወጣ ያደርጋል። ባስ ያለ ነገር ካለ እንዲያውም በማስመለስም ሊወጣ ይችላል። በማስቀመጥም ሊወጣ ይችላል። ይህን ጊዜ ሰውነታችን እንዳይደርቅ ፈሳሽ ነገሮችን መጠቀም አለብን። እንደዚሁም በሚያስቀምጠን ጊዜ አንጀታችን እንዳይቸገር ትልቁ አንጀታችን ፊንጢጣችን እንዳይቸገር ቀል ያለ ምግብ፣ አልጫ የሆነ ነገር አልጫ ሽሮ እኛ የሀገራችን ላይ መጠቀም እንችላለን። ቀለል ያለ ምግብ በመጠቀም በማስቀመጥ ሰውነታችን ላይ ያለውን ነገር ማስወገድ እንችላለን። እንግዲህ ይሄ ነገር በተደጋጋሚ አይደለም የምንጠቀመው ከብዙ ጊዜ አንድ ጊዜ ወይ ደግሞ በየ15 ቀን ልዩነት ከ15 ቀን እስከ አንድ ወር ባለው ልዩነት አንድ ጊዜ ብቻ ነው ልንጠቀሙም የምንችለው። ከደጋገም ነው ሰውነታችንን ዲሃይድሬት ያደርገዋል፣ ይደርቃል። ምክንያቱም ብዙ ጊዜ የማስቀመጥ ባህሪ ያለው አንድ የከጠጣን ከአራት ጊዜ እስከ ስድስት ጊዜ የማስቀመጥ ባህሪ ያለው። ይህ እንግዲህ ማታ መውሰድ የለብንም። ብዙ ጊዜ ጠዋት በባዶ ሆዳችን መውሰድ አለብን። ወደ ማታ ካሻገር ነው በእንቅልፍ ሰዓታችንን ይበጠብጣል ማለት ነው። ያን እንዳይሆን ቀደም ብለን እንወስዳለን አንድ ሰዓት ላይ ከወሰድ ነው እንደዚህም ደግሞ ስድስት ሰዓት ላይ ከተመገብን እስከ 11 ሰዓት እስከ 12 ሰዓት ባለው ጊዜ ያስቀምጠንና ከዛ በኋላ በራሱ ይቆማል ማለት ነው። ሲጨርስ በራሱ ጊዜ ይቆማል፣ እና ትልቅ ተአምር ያለው ቅጠል ነው ማለት ነው። እንግዲህ በተጨማሪ ለተለያዩ ነገሮችን ውፍረትን ለመቀነስ እንደዚህም ደግሞ ድብርትን ለማስወገድ እንደ ሻሂ መጠቀም እንችላለን። እንደ ሻይ ለመጠቀም በትንሽ በትንሹ ለተለያየ ሰዓት ላይ በየቀኑ ሳይሆን በየሁለት ቀኑ እንደዚሁም ደግሞ በየሳምንቱ በሻይ መልኩ ብንጠቀመው ለሰውነታችን በጣም ጠቀሜታ ያለው ጤንነት ይሰጠናል ማለት ነው። በተጨማሪ ስፒሪቹዋል የሆኑ ሰዎች መንፈሳዊ ሐኪሞች ምን ይላሉ? ሰነምኪ ብላክ ማጂክ ወይ ደግሞ ሲሕረን የማስወገድ አቅም አለው። ብዙ ጊዜ ሩቅያ የሚጠቀሙ ሰዎች ወይ ደግሞ የቁርአን ህክምና የሚጠቀሙ ሰዎች ቁርአን ብቻ ሳይሆን ሰነ መኪን ቅድም በነገርኳችሁ መሰረት በአንድ ሌትር ተፈልቶ ከተጠጣ ሰውነታችን ላይ ያለውን ስሕር የማስወገዳለው ኢቨን ስሕር ብቻ ሳይሆን አይን ናስ ጂን የነካቸው ሰዎች ይህን ነገር ይህንን መድኃኒት መጠቀም አለባቸው ምክንያቱም ረሱ ስ ሰለም ምናሉ አልአይኑ ሱሙን ብለዋል አይን ማለት መርዝ ነው በመርዝ መልኩ ሆዳችን ላይ ይቀመጣል ስለዚህ ሩቃ በምናደርግበት ጊዜ ጎን ለጎን ሰነ መኪን ብንጠቀም ወዳችን ላይ ያለውን መርዝ በማውጣት ሴሕሩንም አይናሱንም ማዳከም ይቻላል ይላሉ፣ በዚህ ዙሪያ ላይ የሚሰሩ ሰዎች ማለት ነው። በአጠቃላይ ጀነራላይዝ ለማድረግ ሰነ መኪን እንግዲህ ኮንስቲፔሽን ድርቀትን የመከላከል አቅም አለው። እንደዚህም ደግሞ ልባችንን እንዲጠነክርና የልብ በሽታ በቀላሉ እንዳያጠጋን ሀርታታክ ወይ ደግሞ ሄርት ፌሎሪቲ የልባችን መዳከም እንዳይፈጠር ያደርጋል ማለት ነው። እንደዚህም ደግሞ የቆዳ መሰንጠቅን ችግርን ያስወግድናል። ሌላ መስል ቴንሽን ጡንቻችንን ተወጥሮ እንዳይቀር የማላላት ስራ ይሰራል። ሌላ ሄር ግሮዝ ለጸጉር እድገት ከፍተኛ የሆነ ሚና ይጫወታል። ቅድም እንዳልኳችሁ ከጸጉራችን እስከ ከጥፍራችን ያለውን ችግር በሆዳችን ላይ ስካን በማድረግ በማንጣለል በማስቀመጥ መልኩ ይህ ማስወጣት አቅም አለው ማለት ነው። ሌላ የማሳከክ ችግር ያለብን ሰዎች በአፋጣኝ በተለይ ይሄ ቡጉንጅ ሰውነታችን ላይ የሚወጣብን ሰዎች ማታም ሊሆን ይችላል፣ ጧት ሊሆን ይችላል። እግራችን አካባቢ፣ እጃችን አካባቢ፣ ጀርባችን አካባቢ የሚያሳክክን እንዲሁም እከኩልኝ የሚሉ ሰዎች አሉ እና ይሄን ነገር ለማስወገድ ሰነ መኪን መጠቀም አለብን። እንዲሁም እንዲሁም ማይግሬንስ ያለባቸው ሰዎች በከፊል ራስ ምጣት ብዙ ጊዜ ህክምና ላይ ኢፌክቲቭ አይደለም ህክምና ሄደው ሐኪም ቤት ሄዶ ሆስፒታል ሄዶ የከፊል ራስ ምታት ብዙ ሰዎች ውጤት አያገኙ። ስለዚህ ሰነ ምኪን ብንጠቀም የራስ ምታት የማስወገድ አቅም አለው። እንሻአላ ይሄ ሰነ ምኪን ለመጠቀም በቅርብ ያለ በዚህ ዘርፍ ላይ የተሰማራ የዚህ ቅጠል እውቀት ያለው ሰው ጋር በመመካከር ችግራችንን በመግለጽ መጠቀም መቻል አለብን። ዝም ብለን ከተጠቀምን ምናልባት የማስቀመጥ ባህሪ ስላለው ዲሃይድሬት ያደረገንና ሰውነታችንን ድርቀት ፈጥሮ ለሌላ ችግር እንዳያጋጥመን እየመከርኩኝ የዛሬን ፕሮግራም እዚህ ያቋርጣለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።